እሺ አሁን አንድ ጥያቄ ነው የምጠይቅሽ። ይሄ ነገር የተፈጠረው ከመጣላታችን በፊት ነው በኋላ? አሁንም ነገር አለ። ይሄ ነገር እንደተፈጠረ የማወቅ መብት የለኝም። ማወቅ ግን ትችላለህ? እንዴት ግን እንደተፈጠረ እኮ የማወቅ መብት አለኝ። ነገር ካወቅሽ ምን ያክል ጊዜ ማመስገኛዬ ማመስገኛዬ የፈጣሪን ጸጋ ማመስገኛዬ ማመስገኛዬ ሰላም ሰላም። ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለውኝ እኔ እግዚአብሔር የተመሰገነ ይሁን። ትናንትና እንግዲህ የተለያየንበት መንገድ ብዙዎቻችሁን እያሳዘነ እንደነበር ለማየት ይች እያሉ ማለት ነው። አሁኔ ለዚህ በቂ የሆነ የራሴ ምክንያቶች ስላሉ ነበር። እንደዚህ አይነት ውሳኔዎችን እንደወሰነ ያደረገኝ ሚዲያ ላይ መትቼ እንደዚህ አይነት ስለ እንደዚህ አይነት ነገሮች ማብራሪያ መስጠት አልፈልግም። ከእሷ ጋርም ማለት ነው እንደዚህ ትተን በቃ ያለፈው አልፏል ብለን የምንጀምራቸውን ህይወቶች ሌላ አይነት መልክ ስለሚሰጥብኝ ለዛም ነበር እስከ ዛሬ ድረስ ዝምታን የመረጥኩት እንጂ ይሄ ነገር እንደተፈጠረ ና ይሄ ነገር እንዳለ ካየሁኝ በጣም ረጅም ጊዜ ሆኑታል። አሁን ላይ ኦረዲ በጣም ነገሩ ገልጾ ነው እየታየ ስለሆነ ይመስለኛል እሷን በዚህ ጉዳይ ልታወራኝ እየሞከረች ያለችው እንጂ፣ እኔ የራሱ ማለት ነው ከታረቅንበት ጊዜ አንስቶ በጣም ብዙ ለውጦችን ሳይ ስለነበረ ይህንን ነገር በደንብ እያየው ነበረ። ግን ከራሷ አንድ ዕለት እስኪመጣ ድረስ እና ስለዚህ ነገር እስክታወራኝ ድረስ እየጠበኩ ነበረ። ሶ እንደጠበኩት እንግዲህ ትናንትና ስለዚህ ጉዳይ ልታወራኝ ጠርታኝ እንደዚህ ካሜራ አስቀምጣ ምናምን ልታወራ ሞከራ ነበረ ግን በመጀመሪያ ስለዚህ ነገር እኔና እሷ ማውራት ነበረብን ከካሜራ በፊት እኔና እሷ አውርተን አምነንበት ሲሆን ነው ወደ እናንተም አምጥተን ስለነዚህ አይነት ነገር ምክንያቱም ይህ ትልቅ ነገር ነው በጣም ብዙ ነገሮች ነበሩእና ና ይህንን ትልቅ ነገር ደግሞ እኔና እሷ ሳናወራ ሳንነጋገርበት እንዲሁ ዝም ብለን መተን እዚህ ጋር ለማውራት ብንሞክር ደስ የሚል ነገሮችም አይፈጠርም ሚዲያ ላይ የሚመጣው ነገር ደስ ሊል ስለማይችል ለዛም ነበር እንጂ ሌላ ነገር አስቤ አይደለም። በተፈጠረው ነገር እኔ በበኩሌ በጣም ደስተኛ ነኝ። በረከት ነው ለእኔ እግዚአብሔር አምኖ ይሄንን ትልቅ የሆነ ኃላፊነት ለእኔ ማለት ነው ለሁለተኛ ጊዜ ሲሰጠኝ ትልቅ የሆነ ደስታ ነው። ትልቅ የሆነ የምስራች ነው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን ብዬ ነው ሁሉንም ነገር የተቀበልኩትና በጣም ነው ደስ ያለኝ። ምናልባት ላንትና እንደዛ እንትን ሆኝ ሰወጣ በዚህ ጉዳይ ደስተኛ ያልሆንኩ የመሰላችሁ ሰዎች ትኖራላችሁ ብዬ ስላሰብኩኝ ነው ይሄንን ነገር ለማለት እየሞከርኩ ያለሁትና ግን ማውራት ነበረብን። ዝም ብላይ ነበር እና እንዲህ ለምንድን ነው ዝም የምትለኝ? የሚደበቅ ነገር አይደለም። ነገሮች እንደዚህ ፍጥጥ ብሎ እስኪመጡ ድረስ ለምን ዝምታ መረጠች የሚለውን ጉዳይ በጣም እንትን እያልኩኝ ነበር እና ከመችመሽ ትነግረኛለች ከመችመሽ ትነግረኛለች እያልኩኝ ስጠበት ትላንትና እንግዲህ መታለት ነግረኝ ወስና ነበር እና በአጋጣሚ ያው እንደዚሁ ካሜራ ስለነበረ በካሜራ ፊት ስለዚህ ጉዳይ መነጋገር ስለማልፈልግ ብቻ ተነስቻለኝ እዚህ ጋር ሌላም ነገር ከእሷ ጋር መነጋገር ስላልፈለግኩኝ ነው ብድግ ብዬ ተነስቼ ለመውጣት የሞከርኩት ማለት ነው። እንግዲህ ትረዱኛላችሁ ብዬ አስባለሁ። እግዚአብሔር ይመስገን፣ እኔ በተፈጠሩት ነገሮች በሙሉ ደስተኛ ነኝ። እግዚአብሔር ለሁለተኛ ጊዜ ትልቅ የሆነ ኃላፊነትን በህይወቴ ስለሰጠኝ ጭምር በጣም ደስተኛ ነኝ። ስለ ሁሉም ነገር እግዚአብሔር ይመስገን። እንግዲህ ከእሷ ጋርም አውረተንበታል፣ ያሉትን ነገሮች በሙሉ ተነጋግረናል። ምን ማድረግ እንዳለብን ከዚህ በኋላ ስላሉት ነገሮች በሙሉ ሁሉንም ነገር አውርተንበታልና፣ አሁን ደግሞ መተም ከእናንተ ጋር ማለት ነው ከእናንተ ጋር ፊት ለፊት ማውራት ስላለብን ነው። እኔ እንደ መግቢያ ቪዲዮ ልስራና አጠራሻለሁ ብያታለው ጠርቻት እንግዲህ ያለውን ነገር ደግሞ ትላንትና በእናንተ ፊት እንደት ነግረኝ የነበሩ ነገር በሙሉ እንደትነግረኝ አደርጋታለሁ ማለት ነው። ልጥራት ማመስገኛዬ ማመስገኛዬ ፈጣሪን ጸጋ መመስገርያይ ማመስገኛ ማመስገኛዬ፣ ደግነት ጨረነቱን ክብሩን ማያዬ። ሰላም እንግዲህ በድጋሚ ተመልሼ መጥቻ ማለት ነው ጎረምሰው አልቀመጥም እናንተ ቪዲዮ ስትሰሩ እኔም ከማናን ሺ አብሬያችሁ ቪዲዮ እሰራለሁ፣ አሁን እኮ ትልቅ ልጆኛለሁ እያለ ነው ፍቅር እና አልለይም ከእናንተ አብሬያችሁ ቪዲዮ እሰራለሁ ስላለ የግድ እናቱንም እሱንም ይዤ መጥቻለሁ ማለት ነው። ሰላም በሰለው ጸጉሬ ነው ያው አይቻልም። ሷ እ ሰላም በያቸው። እንዴት ናችሁ? ደህና ናቸው። እኔ ያለሁት እግዚአብሔር ይመስገን በጣም ደህና ነኝ። ትናንት ስላናደደኝ አልወጣ። በነገራችን ላይ በጣም በብዙ ጉትጎታ ምናምን ነው ይዣት የመጣሁት እና በመጀመሪያ በጣም ይቅርታ ለእነሱም ነግራቸዋለሁ ለዛ የሆንኩበትን ምክንያት ከአንቺ ጋርም ከካሜራ ጀርባ ተነጋግረንበታል፣ አይደለ? ስለዚህ ይቅርታ አድርግሽልኛል። ትልቁም ነገር ስለነበረ ማለት ነው። ለዛ ነበር እንጂ ሌላ አልነበረም። አይደላ አባትህ ትናሽ ያው ትናንትና ነግ የጀመርሽውን ነገር አሁን መናገር ትችላለሽ። መናገር የምችለው ነገር ግን አንተ እያወቅህ ዝም ብለህ ላይ ጓ ስትል ለምን? እኔ ያልኩበት ምክንያት ትናንትና ተነበታል። እንዲህ ነው ትላላች እኮ ግን ማለት ነው የምሬ ነው የምልህ፣ እኔ እየቀለድኩኝ አይደለም። እያ ወቅት እስከዛሬ ድረስ ዝም ብለኸኛል። እኔ ደግሞ ጥያቄ ፈጥሮብኛል። ምክንያቱም በዚህ ልክ ተመልካች ካወቀ ገና በቪዲዮ አይተወኝ እነሱ ካወቁ አብሬ እየኖርኩኝ ደግሞ አንተ ኮመንታል አሁንም ለእነሱ አቅ ነበረ። ግን ዝም ያልኩበት ምክንያት በጣም ብዙ ነገሮችን ወደኋላ ሊመልስ ስለሚችል ነው። አንቺም እስከዛሬ ድረስ ይህ ሁሉ ጊዜ ዝምታን መርጠሽ ዝም ብለሻል። በነገራችን ላይ አደለም ይሄ ነገር እንደተፈጠረ የማወቅ መብት የለኝም ማለት ነው አለ። ግን ደግሞ አንተ ዝም ብለህ ምን ማወቅ ትችላለህ? እኔም ጠርጥሬ ነው እያወቅህ ለምን ማወቅ ትችላለህ? እንዴት ግን እንደተፈጠረ እኮ የማወቅ መብት አለኝ። ይሄንን ነገር ካወቅሽ ምን ያክል ጊዜ ሆነሽ? የማወቅ መብት አለኝ። እያወቀ ዝም ብሎ የማወቅ መብት አለኝ። እኔ እኮ በጣም እንትን ካለ በኋላ ነው እኔ እያወቅሁ ራሴ መጣሁት ማለት ነው። እሺ ለምን አልጠየከኝም? በራስሽ እስክትናገሪ ድረስ ምክንያቱም እኔ አይቺ ተረድቼ ነው። ከመሄቴ በፊት የነበረው ነገር ለምን አልነገርሽኝም? ነው ለምን ያው ምን ያልተናገርኩበት ምክንያት ነገ ከነገ ወዲያ ሰፕራይዝ አረግሀለሁ ወይም ነግርለው እያልኩኝ ነገ ከነገ ወዲዬ ነገሩ ከዛ ደግሞ እሺ፣ አሁን አንድ ጥያቄ ነው የምጠይቅሽ። ይህ ነገር የተፈጠረው ከመጣላታችን በፊት ነው በኋላ? አሁንም ነገር አለ ማለት ነው እንደዚህ። እነሱም ግልጽ መሆን ስላለበት ነው፣ በነገራችን ላይ ማለት ከመጠራታችን በፊት በኋላ የሚባል ነገር አለው? እንዴ? አዎ፣ መጠየቅ ነው ሚስጥር ለአንተ ብቻ ነው የሚሆነው። በነገራችን ላይ ግን ያው ትልቁ ጥያቄ ነበረው እና እስከ ዛሬ ድረስ በዝምታ ነገሮችንም እንዳልፍ ያደረገኝ ትልቁ ሪዝን ይሄ ነው። ሌላ ነገር አይደለም። እሺ አይደለ? እ ትልቁ ሪዝን ይሄ ነው።

እና ምን ላይ ነበርኩኝ? ሀሳብ ይሰረቀኝ ባባዬ እውነት ለመናገር በጣም የተናደድኩት በጣም ከምነግራችሁ በላይ ማለት ነው። ምክንያቱ እያወቀ ሰው እንዴት ዝም ይላል? ቢያንስ ከአንዳንድ ነገሮች እኮ ተጠንቀቂ ተብሎ ይነገራል። ስራ እየሰራው ነው ታውቃለህ፣ መንገድ እየሄድኩ ነው ታውቃለህ። እና እነዛ እነዛ ነገሮች ለምን ተጠንቀቂ ያላልከኝም ነው ታወቅ ካወቅ የፈለገውን የምደበቅ ለምን ደበቅሽኝ ተብሎ ጥያቄ ይነሳል። እንደዚህ እንደዚህ አውቅ ያለው

በጣም ነው እኮ ይሄ ዶላር ነው ብዙ ብዙ ይሄን ነው የሚመስለኝ። ምክንያቱም ይሄ ነው ይሄ ነው ጊዜው ብላ አልነገረችኝም እስካሁን ድረስ ራሱ ማለት ነው። እና ጀመር አሜን ዳ ለማንኛውም ለእናንተም ለሱም ስላልነገርኩኝ ጥፋት ከሆነ ነውን ብዬ ያስባለው ይቅርታ መጠየቅ እፈልጋለሁ። አሁን ግን አውቀሃል፣ በማወቅህና በመሆኑ ምን እንደተሰማ እኔ ማወቅ እፈልጋለሁ። ከተመልካች አውርቻለሁ ይላል። እኔ አ ምን ተሰማእኔ እግዚአብሔር ይመስገን፣ በጣም ነው ደስ ያለኝ። ምክንያቱም ለሁለተኛ ጊዜ እግዚአብሔር ትልቅ የሆነ ኃላፊነትን ትልቅ የሆነ ጸጋን፣ ትልቅ የሆነ በረከትም ስለሰጠኝ በጣም ነው ደስ ያለኝ። እግዚአብሔር ይመስገን የምር በጣም ማለት ነው። ምክንያቱም አዎ ልጆች ነን፣ አዎ ብዙ እንትን የሚሉ ነገሮች አሉ፣ ግን ደግሞ እኔ በጣም ማለት ነው በጣም በብዙ ነገሮች እራሴ እንትን ብያለሁኝ ቡኩ ነው የምንለው። በነገራችን ላይ እዩ የቤት ስሙ ቡኩ ነው እና በቡኩ በጣም ብዙ ነገሮችን አይቻለኝ። የሰጠ እግዚአብሔር ሁሉንም ነገር ማለት ነው፣ ሁሉንም ለእነሱም የሆነውን ነገር ጭምር አሟልቶ የሚሰጥ አምላክ ነው እና እግዚአብሔር ይመስገን። በእውነት እኔ በጣም ደስተኛ ነኝ ማለት ይፈልጋሉ። ዋናው ደስተኛነት ነው። ይሄው ድጋሚ ወደዛች ህይወት መመለስ አልፈልግም ነበርና፣ ለዛ ነው በጣም ስሜታዊ ሆኜ ነበር። አረጋግጥ። እናንተ ቶሎ ነው ካሜራውን ዘልጪ፣ ተናይኩት። ለማንኛውም ያው የኔ ነግራቸዋለሁ፣ ትላንትና በጣም ደስተኛ ነኝ ይላቸዋለሁ። ምክንያቱም ባባዬ ገና ትንሽ ልጅ ቢሆንም አብረው ያድጋሉ፣ ወንድም ወይም እህት ይመጣለታል ማለት ነው እና። ብቻቸው ሲሆኑ ልጆች ቶሎ እንትን አይሉም እና እየበለጠ ደግሞ፣ ሌላ ሰው ሲመጣላቸው፣ ሌላ እህት ወይም ወንድም ሲመጣላቸው ደስተኛ ይሆናሉ ብዬ አስባለሁ። የኔ ልጅን ወንበዴ ነው፣ የምር በጣም በጣም አስቸጋሪ ነው። እያጠፋች ማባቴ ነ እንደምታዩት ነው። ለማንኛውም ጨርሻለሁ። ጋይስ እንግዲህ ያው ትላንትና ያዘናችሁ ብኝ በሙሉ በመግቢያ የሚቅርታ ጠይቂያችኋለሁኝ። አሁን የሚቅርታ ማለት እፈልጋለሁኝ ማለት ነው። እንወዳችኋለን። ከዚህ በኋላ ደሳሱ በሚሉ ስራዎች ቡኩንም ይዘን እንደምንመጣ ቃል እንገባላችኋለን። አይ መጣል ቡኩ ግን እንደዚህ ነው። ቻሉት እንግዲህ ሌላ በእርግጠኝነት እነሱ ይሞክቱታል እኮ። ከአሁን በኋላ ቢጠፋ ለምንድነው የጠፋኸው ትባላለህ። ስለዚህ ቆንጆ ቆንጆ አይዲያ እያመጣህ ማለት ነው በጣም መስራት እንዳለብህ ልነግርህ እፈልጋለሁ። የሚሻበት እሺ፣ በሌላ እሺ። ቻው ጋይስ ቻው ብሏቸው